ዘፋኝ በነበረችበት ጊዜ ኦልሞስት ድፍን የኦርቶዶክስ ልጆች አድናቂዋ ነበሩ። ተሳሳትኩ፣ የዘሪቱን ዘፈን ነበር። እንዳይገለኝ የሚለውን ዘፈኗን በጣም አድናቂዎቿ የኦርቶዶክስ ልጆች ነበሩ በጣም። እና በክርስቶስ ሆነች፣ በጌታ ሆነች። ነገሮቿ እየተቀየሩ እየተቀየሩ ሞር ከጌታ ጋር በጣም መጣበቅ ጀመረች፣ እና ህይወቷን መናገር ጀመረች። ሌሎቹም ቢያስተምር ብሉ በአርት ውስጥ ያሉ ማናቸውም ሰዎች ብዙ ጊዜ ይቀብጣሉ። እውነቱን ልናገር ብዙዎቹ ቀባጮች ናቸው። አርቲስት ሆነው መቅበጥ ኖርማል ከብዙዎች ጋር ዴት መደራረግ፣ ቲክታክ ላይ እንኳን የምናየው አይደል? እንዲህ አርቲስቶች ይቀብጣሉ። ለምሳሌ እነ ሄኖክ ሄኖክን ባለቡትሱን አይታችሁታል። በጣም ቀባጭ ነበረ። ሜላት የእሱ ኤክስም ካያችሁ ትቀብጥ ነበረ። ምክንያቱም እየቀያየረች ወንዶችን ትመጣ ነበር እዚህ እና አዲስ ባሏ ይሄ ነው፣ አዲስ ቦይፍሬንዷ ይሄ ነው፣ አዲስ ምናምን ነው የድሮ ነው እየተባለ ይለጠፋል። ሌሎችም አሉ። አርት ውስጥ ትገናኛለ፣ አርት ውስጥ ከብዙ ሰዎች ጋር ትገናኛላችሁ። ፍምስና ምን ያደርጋቸዋል? ፍምስና እንትን ያደርጋቸዋል? የድሮ ያለፈ ታሪኳን መናገሯ ምንድን ነው ስህተቷ? አበሻ እንደ አበሻ ውሸታም ዓለም ላይ እንደሌለ ታውቃለህ። አብዛኛው በቀጠፋ የሚኖር እንዲህ ከእሷ በላይ በየቴሌግራሙ ራቁታችሁን ስትለጥፉ አይደል ምትብሉት እ ራሳችሁን ጨዋ ጨዋ ለማድረግ ስትጫወቱ ሳይ በጣም ይደንቀኛል። እና ማስተማሪያ ብላ የፖሰተችው ከብዙ ወንዶች ጋር ወጥች ያለው ብላ እንደዚህ ያለው የስህተት ህይወት ነው ያለውት ብላ ለማስተማር ለሴቶቹ፣ ለወንዶቹም ለካ እንደዚህ ነገር አለ እግዚአብሔር ከዚህ ውስጥ ይመልሳል ማለቱ ቀርቶ ሌላ መዘባበቻ ሲያደርጉ ሳይ እጅግ አዘንኩኝ። በድሮ ማንነቱ ማንም ሰው በክርስቶስ ባልሆነበት ሰዓት በጣም አስቀያሚ ነገር ሊሰራ እንኳን እሷ አይደለም ዳዊት እግዚአብሔር አምላክ እንደ ልጅ ያለው ከሌላ ሴት ጋር ተኝቷል። ብዙ ሚስቶች ነበሩ። ዳዊት እንደ ልብ ያለው ጥበብን እንደ ሰለሞን የተሰጠው የለም። ጠቢቡ ሰለሞን 700 ሚስት ኖሮት 300 ቁባቶች ነበሩት። ጥበብን፣ ሀብትን የተሰጠው ብዙ ነገሮች መጽሐፍ ቅዱስ ላይ አሉ። እሷን ያስተቻት ያሰደባት ጴንጤ መሆኗ ብቻ ነው። ጴንጤ መሆኗ ብቻ ያስረግጣል። ጴንጤ ዱርዬ የነበሩ የሚሄዱበት ነው። አዎ ከዱርዬነት አውጥቶ ጌታ ከምናምንቴነት አውጥቶን የልጁ አደረገን? የስ ከማይረባ ህይወት አውጥቶ ምን ነበርኩ ብሎ ሲጠየቅ ጨዋ ነኝ የሚል በሌለበት አውጥቶ የጌታ አደረገ እንዴት ነው ጌታን የማያመሰግነው ከዛ ህይወት ውስጥ ያወጣው ማን ሊሆን ይችላል ሌላ አለ ከዛ ህይወት ውስጥ የወጣ ሌላ አለ ዚስ ኖ ከዛ ውጥታ ህይወቷ ሲቀየር ህይወቷ መልካም ሲሆን ስታይ በጣም በጣም በጣም የምትበሳቸው ስርዓትም ይዘው በስርዓት ላይ ብዙ ፎከስ ተደርጎ፣ ኧረ ጴንጤ ነው አይጠጣም፣ ኧረ ጴንጤ ነው አያጨስም፣ ኧረ ጴንጤ ነው እንደዛ አያደርግም ይባላል። ኧረ ጴንጤ ነው የክብር ስም እንጂ የውርደት አይደለም። ጴንጤ አደለ እንዴ? እንዴት ትጠጣለ? ለጉድ አንድ ጴንጤ ሲጠጣ ቢታይ በቪዲዮ እየቀረጽ ከአደባባይ ለማውጣት ነው የምትመጣው። አንድ ፔንቴ ቢጠጣ ያንተ ካለ ሚሊየን ኦልሞስት ሁሉም የሚጠጣ ሆኖ አንድ ፔንቴ ቢራ ይዞ ቁጭ ብሎ ቢጠጣ ብታይ በቪዲዮ ቀርጸ ነው የምታመጣው። አሁን ኤርሚያስን ሲጠጣ ብታየው በቃ አለቀለት። ኤርሚያስ ጫት ሲቅም ብታገኘው፣ የዪኒ ማኛ ቢጠጣ ቢቅም ቢያጨስ ብታገኘው በቪዲዮ ቀርጸ ለጉድ ይዘህ ትመጣለህ ለማዋረድ። እናንተ ቤት እኮ ድፍን ቄሱ ጠጪ ነው። ድፍን ነው ማወራ። አንድ የማይጠጣ የለም፣ አንድ የማይጠጣ የለም። አየ እናንተ የምትጠቀሙት ያቺን፣ እንዲህ ይላሉ ግን ያደርጉታል ብላችሁ ለመክሰስ ነው የምትመጡት። እንዲህ ይላሉ ግን ያደርጋሉ ብላችሁ፣ ችግራችሁ ያ ነው። እኔ ጴንጤ፣ አይጠጣም አይወጣኝም። ሲጠጣ ግን ትዝብት ውስጥ የሚገባ ነገር አለ ጴንጤ ሆኖ ሲክም እንዴ ጴንጤ አደለ እንዴ? የሚል ነገር ሰው ውስጥ እንዲገባ አድርገናል። ቢያንስ ተደርጓል። እንዴት ጴንጤ ሆነ ትጠጣለ? እንዴት ጴንጤ ሆነ ትቅማለ? የሚል ነገር ጭንቅላት ውስጥ እንዲገባ አድርጓል። አንድ ኦርቶዶክስ እንዴት ትጠጣለህ ብሎ የሚጠይቀል፣ አንድ እስላም እንዴት ትቅማለ ተብሎ አይጠየቅም። በኢትዮጵያ ታሪክ ኦርቶዶክስ እንዴት ጠጣ ተብሎ አይጠየቅም፣ እስላም እንዴት ቃምክ ተብሎ አይጠየቅም። ይሄ እውነቱን ነው የምናገርህ። እውነት ምንም የትም ቦታ ብትወስዳት የምታበሳጭ ሳትሆን እውነቱን ነው የምናገር። የሚያበሳጭ አይደለም። ደስ የሚላት ጠቅስ፣ የሚወዷት ምን አለ በጻድቃን ስም ውሃ ያጠጣ መታሰቢያ ይውልለታል በአባቴ ቤት የሚል አለ። እሷን ሲወዷት በጣም የሚወዷት ጠቅስ፣ በጻድቃን ስም ውሃ የጠጣ እሱ እኮ አረቄ ሲገለብጥ እየዋለ ነው ዝክር እያለ አርቄ በለው፣ ጠላ በለው፣ ጠጅ በለው፣ ውስኪ በለው፣ ቅዱስ ጊዮርጊስ ቢራ በለው ሲለጋ ውለውሉ መጽሐፍ ቅዱሳዊ እኮ ነው። ይላል መጽሐፍ ቅዱሳዊ በጻድቃን ስም ውሃ ጠጣ። የሌለን እንደ ሪሚክስ አድርጌ የሆኑ ይላል እባካችሁ እሚለው ለወንጌላውያን አሁን ጌታ ኢየሱስ ክርስቶስ በነበረበት ጊዜ በሄደበት ሁሉ ካስተማራቸው በኋላ ምንም የላቸው የሚበሉት የለም? የኔ ጌታ ደግሞ ምን አጥቶ ምን ያደርጋል። ምን አላችሁ ይላል። አይ ሁለት አሳለች ነው አምስት እንጀራ ነው፣ በቃ ይጸልያል። ጌታ ሆይ ትርፍርፍርፍ አርጓቸው፣ በረከቱን ሰጥቷቸው ይሄዳል? ምን አላችሁ? ምንም ወንጌሉን ሰብኮ ትርፍርፍርፍ አድርጓቸው ይሄዳል። የእኔ አባት እንደዛ ነው። አንተ ፓሪ መስል ሙዚቃ መዝሙር ራሱ ከፍታችሁ በዛ ቀን ሰክሮ ተጠናብዞ የሚወድቅ ሰው ነው ያለው፣ የሚሰክር ሰው ነው ያለው። በዚህ በአመቱ እንትን ጊዜ ካያችሁ የዝክር ቀን፣ እግዚአብሔር ምስክሬ፣ ሰካራም ነው የሚበዛው ሰካራም አይደለ? የአመቱ ገብርኤል ጊዜ፣ የአመቱ ማርያም፣ የአመቱ ኪዳን እምረት፣ የአመቷ ምናምን ላይ ሰካራም ነው የሚበዛው መንገድ ላይ ዋሸው። ስለዚህ ባካችሁ፣ አሁንም እየተናገርኩ ያለሁት ጥሪ ማድረግ አቁሙ። ወንጌል ስበኩ። መጀመሪያ ሁለት ይፈቀዳል። ከሁለት በላይ አትሄዱ። ከሁለት በላይ አትሄዱ። ለጤናም ጥሩ አይደለም። ተው አትበሳጩ፣ አትናደዱ። ተረት ገብቶባታል። እውነት ወንጌል ወጥቷል። ክርስቶስን አፈላልጋ አታገኘውም። በግዕዝ እኮ ስለ ትርጉሙ ስለማይገባችሁ ነው። ግዕዝ ስለማይገባችሁ ነው ትላላችሁ ነው ቅዳሴ ሁላ እኮ ስለ ክርስቶስ ከአንድ እስከ ሰላሳ ስትለው እሱ ሳስበ ነው ነው የምንውለው። ተው ተው ክርስቶስ ቤቱ ይግባ፣ ስሙ ከፍ ይበል። ከሌሎቹ እንደ አንዱ ሳይሆን የሁሉ የበላይ መሆን አለበት። ነው እሱ ነው የሚያበሳጫቸው። ኦርቶዶክስን ያበሳጨው ያበሳጫው ኢየሱስ ማለት ብቻ። ጌታ ምስክሬ ከእናንተ የምትሸሹት ኢየሱስ ብቻ ነው ትሸሻለ። ምንም አድርገው ተሳድባ አይደለም ተጣልታ አይደለም። ኢየሱስ በጸበኞቼ ይመጣ። ሁሉም እያልኩ አይደለም፣ የሚጣሉ ሰዎች ግን አሉ፣ የሚከፋቸው ሰዎች አሉ። ቢያጠፉ ይሄ ማርያምን የካደ ተብለህ ጸጥ። የቱ ጋ ነው ማርያም የተካደችው ብለህ ስጠይቅ ደግሞ መልስ የለም። እና ስዩሜ ካለ ኤኒታይም ሌላ ሰው አያስፈልግም። እኔ አሁን ማናችሁም የኦርቶዶክስ ልጆች ለጊዜው ከኤርሚያስ ጋር ዲቤት የለም። እኔ ከተሃድሶ ኦርቶዶክስ መታደስ አለባት ከሚሉ ሰዎች ጋር ላገናኛችሁ በፈለጋችሁ ትረስ፣ ከኒዱ ጋር አሁን ለጊዜው ትተነዋል። ኤርሚሻ አምስት ለባዶ እየመራ ስለሆነ እናንተ ወይ ኦርቶዶክስ ወይ ደግሞ ኦርቶዶክስ መታደስ አለባት የሚሉት ኦርቶዶክሳውያን ጋር ይጀመር ድቤቱ፣ ይቻላል። ያ ከሆነ እኔ ቀጠሮ ማመቻቸት ትችላለሁ፣ ማመቻቸት ትችላሉ። እነዚህ ሰዎች መነጋገር ይችላሉ። ከዛ ሰላም ይመጣል። ሌላስ? አዎ ከታድሶ ጋር ተቀራራቢ ነገር ስላለ ቢሆን ጥሩ ነው። ኦ ቀለመወርቅ ይባላል። ቀለመወርቅ ቢባል ቆንጆ ስም እኮ ነው፣ ቀለመወርቅ